ደስ ብሎኛል የምር በ አሁን ደስተኛ ሁኝ። ሰላም፣ በድጋሚ ሰላም፣ ሰላም። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አላችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን። ያውላችሁ እናንተ በጥቂቱ ናፍቃችሁ በኮሜንት አጫናነቃችሁኝ በሚሴጅ አጫናነቃችሁኝ በብዙ ነገር አጫናነቃችሁኝ በቃ እንቅልፍ አሳጣችሁኝ እኔም እኮ ናፍቃኛለች ግን ከኔ በለጣችሁ እናንተ ደግሞ እናንተ ናፍቁት ደግሞ ለየት ያለው ከኔ በለጠ ቤተሰቦች እኔም ናፍቃኛለች እኮ በቃ አስከማገኛት እኔ እንጃ ታክሮፈኝም ደግሞ አታክሮፈኝ አላቅም የተላንተናው ቪዲዮ ቴዎ ቤተሰብ በጣም ናፍቃኛለች። እኔም ያው ነግሬያችኋለሁ፣ ምርጥ ሰፕራይዝ አለ ብያችኋለሁ። እንግዲህ በፎቶው ማይታችሁታል። ሌላም ነገር አለ ግን እሁድ ያልኳችሁ ወይ ቅዳሜ ምናምን ያልኳችሁ ለየት ያለውን ነገር አስቡበት። አሁንም ለየት ያለ ነገር ነው ይሄ። አሁን ዛሬ በተለቀቀው ፎቶ አይደለም። እና ቤተሰቦች ያው ሁላችሁም ይቅርታ በቃ ቸኮሌት አልመጣችም። እንደመጣው አዲስ አበባ እንደመጣው እንኳን አግኝቻት ብዬ ለእኔ አሪፍ ነበረ፣ ግን ነገሮች ደግሞ ሳይስተካከሉልኝ የፈጠነ ነበር የሄድኩት እና ቤተሰቦች፣ እኔም በጣም ናፍቃኛለች። በዚህ አጋጣሚ ከምለው በላይ ምክንያቱም በጣም በቀን በቀን የምታገኙት ሰው ለካ ይናፍቃል አይታችኋል እናቴ ከውጪ ስመጣ ምን ያህል ሳልነግራት አግኝቻት ታግኝቻት ናፍቁታው ምን ያህል እንደነበረ እና እኔ እና ቸኮሌት እዚህ አብረን እየዋለን በቃ ብዙ ነገር እያወራን ለሶስት ሳምንት ከዛ በላይ ሆኖናል አንድ ላይ ከመጣን ያው በቴክስት ምናምን እናወራለን ምናምን ግን እሷ አኩርፋለች እንደ በፊት አይደለችም እና ቤተሰብ ዛሬ አስደስታታለሁ ብዬ አስባለሁ። በጣም የምትወዳቸው ሁለት ነገሮች በጣም ትወዳለች። አንድ ውሻ በጣም ትወዳለች፣ ሁለት አሻንጉሊት ትወዳለች፣ ሶስት ቸኮሌት ትወዳለች። እያል እያል እያል እያሉ ይሄዳሉ። በጣም ብዙ የምትወዳቸው ነገሮች አሉ። ያኔ ትዝ ካላችሁ ባነበብኩት ነገር ማለት ነው። እና እነሱንም ነገር ደግሞ ወደፊት ማደርጋቸው ይሆናሉ። ዛሬ ግን ቤተሰብ በሌሊት ተነስቼ፣ ይኸውላችሁ፣ ትናንትና ቡታጀራ ነበርኩ፣ ዛሬ አዲስ አበባ ነኝ በሌሊት ተነስቼ ሁላቸውንም ጥያቸውን የመጣሁት ቤኪም እዛ ነው፣ ሄኖክም እዛ ነው። ሁላቸውም ጓደኞቼ ፍሬም ቡርኬ ምናምን ሁላቸውም እዛ ናቸው። እኔ ግን በቃ እሷ ማግኘት ስለፈለኩኝ በጣም ስለናፈቀችኝ ላገኛት ስለፈለግኩ በሌሊት መኪናዬን አስነስቼ ራሴ እየሾፈርኩ ነው የመጣሁት። ቤተሰብ መቶ ሰላሳ ምናምን ኪሎ ሜትር ራሴ እየሾፈርኩኝ ነው የመጣሁት እና እቃውን ይዤ አሁን ላሳያችሁ ምን ምን መሰላችሁ? ታውቁታላችሁ። ከ ትወዷለችሁ ብዬ ስለማሰብ በተራ በተራ ነው ማሳያችሁ። እዚህ ውስጥ በልታ በልታ በልታ ማጨርሰው እቃ አለው። አይታችሁ ታውቁታላችሁ። ሙሉ ፒስ ቸኮሌት ነው እንዳለ ሙሉ ማለት ነው፣ ሙሉ ቸኮሌት ነው እና ስትመጣ መጣ ነው የምትከፍተው። ሌላም ትልቁ ነገር ይሄ አይደለም ነገር ይሄ አይደለም። ቤተሰብ ልጅ ገዝቼላታለሁ እኔ ግን፣ ይሄ አሸንጉሊት ካገኘችው በኋላ ማለት ነው። ቤተሰብ ከኔ በቃ ቁመቱ እኔን ነው የሚያክለው፣ ትንሽ ነው የሚያንሰው ከኔ። ይሄንን ካገኘችው በኋላ ግን እኔን ምትከዳኝ ምትከዳኝ እየመሰለኝ ቤተሰብ አሁን ይህንን ስታገኝ የምትጥሰኝ የምትጥሰኝ እየመሰለኝ ነው። እና ልስጣት አልስጣትም ላይ ነኝ። እና ታሳድገዋለች አታሳድገውም። ስማ፣ ስትነሳ ስትተኛ፣ እያንዳንዱ ነገር ካሜራ ነው። ቤተሰብ ባይዞ ይሄ ካሜራ ነው፣ ይሄና ይሄ ካሜራ ነው። ሌንስ አስገጥመንለታል። እያንዳንዱን ኢንፎርሜሽን ከሱ እንሰማለን እንቀበላለን። ግን ቤተሰብ እንዴት ነው አያችሁት? ፒንክ ነው ትወዳለች ያው ሴቶች ብዙ ጊዜ ፒንክ ትወዳላችሁ። እሷም ፒንክ ትወዳለች ብዬ አስባለሁ። እና ጎረምሰው ምን ነው ደበራ ቁጫ ለዚ ናፍቆቴን በቸኮሌት ተፋንታ ይሄ ነገር ግን ባልሰጣት ይሻላል ቤተሰብ። ይሄ ከሰጧት ሌላ ነገር ነው የሚፈጠረው። ስለዚህ ይህንን ደብቅባት አለው ቤተሰብ። ደውዬላት እኮ እየመጣች ነው። ግን እኔ እዚህ ፈታ ዘና እላለሁ እና እስከምትመጣት ድረስ ግን ይህንን ልደብቅባት። ያው ስትመጣ ሁሉንም ነገር ታየዋለች። እና ይሄ ሁለት ስጦታ ሌላም ስጦታ ይዤላት መጥቻለሁ። እሱን ደግሞ በቀጣይ የምታዩት ይሆናል። አሪፍ ሰርፕራይዝ ነው። እዛ በትንሽ ነገር ታገኙታላችሁ። እዚህ ግን በጣም ውድ የሆኑ ነገሮች ናቸው እና ለሷ ደግሞ አሪፍ ነገር ነው ብዬ ስለማሰብ ይዤላት መጥቻለሁ። እና እስከምትመጣ ድረስ ቸኮሌቱን ልክፈተው አልክፈተው ላይ ነኝ። ልብላለት አልብላለት እንደዛ እያደረኩኝ ነው። ይህንንም ብደብቀሽ ይሻላል ካገኘችኝ በኋላ ቸኮሌት ካገኘች ትረሳኛለች። ስለዚህ መጀመሪያ ናፍቆቷን ማወቅ አለብኝ። ምን ያህል እንደናፈቀችኝ፣ ምን ያህል ሀሳብ ውስጥ እንደሆን እንድታቅልኝ ይፈልጋለሁ። እስከዛ ድረስ ወደ የሚቆረጠኝ እናንተ የሚቆረጣችሁ እስክትመጣት ድረስ አብራችሁኝ ብቻ ሁኑ። እና በዓል እንዴት ነበረ? ሁላችሁም በዓል ከጠየቃችሁኝ ምርጥ ጊዜ ያሳለፈ ያለው ከእናቴ ጋር አሪፍ ጊዜ ነበረ። እናቴም ደስ ብሏት ነበረ። ያው አጭር ጊዜ ያሳለፍኩኝ ከእናቴ ጋር እዚህ ደግሞ፣ ሁላችሁም ተመለስ ተመለስ እያላችሁኝ ነበረ እና ተመልሽ ይላችኋለሁ ከዚህ በኋላ አሪፍ አሪፍ ነገር ይዘንላችሁ እንመጣለን። ደስ በሚሉ ቪዲዮዎችን እንመጣላችኋለን ብዬ አስባለሁ። እና ሌላው ነገር ደግሞ ቤተሰብ። ይህ ነገር ወዴት እየሄደ ነው እና ትንሽ እኔም እየከበደኝ ነው ያው ተረታችሁኛል አይደል አግኝታችሁኛል ይሄ ነገር ወዴት እየሄደ ነው አንዴ ልሰራትና ወይ ላሳስራት በቃ ትታሰረች ልጅ መታሰር አለባት እኔ እያመለጠች ተቸገርኩ ትሾልካለች እትሾልካለች በቃ በምን ፍጥነት እንደምታመልጣችሁ አታውቁም እና መላበሉኝ ምከሩኝ፣ እስቲ ምክርም ምናምን ቢጤ ይሰማለው። በቃ አብራችሁኝ ይሁኑ።

አልሆነልኝም ማየት በፍለጋ አንቺው ብጠሪኝ እና ብለሽ እዚህ ጋ አቅም ቢያሳጣኝ ቢደክም ጉልበቴ አንዷ ይታሽ ጠፋ ውበት ምልክቷ፣ አካያችሁ ጠቁሙኝ እሷ ናት እሷ በክስ በትዕይታ ቢማረ። እንግዲህ ቤተሰቦች፣ እስከምትመጣት ድረስ ቸኮሌቱን እከፍታለሁ። ኦ ቤተሰብ፣ ድንገት ሳያት እስማሙልድ እየመጣች ነው። ከሩቅ አየዋት። ኦ ማይ ጋድ ይህንን እዚህ ይቀመጥ።

እናፈቀችናሽ ማርያም እናፍቀኛናሽ ማርያም እናፍቀኛል ናፍቀኛል አደግሽ አደገች። ኧረ ቤተሰብ እያደገች ነው። ዶሮ በለች አለም አይደል ቤተሰብ ዶሮ ስበላ፣ ስጋ ስበላ፣ ዳቦ ስበላ ሙደር ስጠጣ በቃ በበዓል ካልተወፈረ ካላደገማ፣ ምኑም ምንም በዓል ሆነ። ማርያም አይደለም ቁመትሽ ጨመረ። ቤተሰብ እኔ እኮ ያው ትዝ ይላችኋል፣ ከቤተሰብ ስቀበላት ያው እዚህ ጋር የነበረች አሁን አድገች፣ ይሄው አንገቴ ውስጥ ትገባለች። አይ እያደግሽ ነው። ተመስገን ተመስገን። እዛት ቀሪን ታድጊያለሽ። ገና ነሽ፣ ገና ነሽ። እንዴት ነህ? ቅመሜ ወይ ቸኮሌት ወይ እንዴት ነሽ? አናፈቅሽም? ማርያምን በጣም በጣም በጣም። ስንት ጊዜያችን ወር ሊሆነን እኮ ነው። ሰው እንዴት በወር ውስጥ ያድጋል? ማርያምን ምን ችግር የለውም። ምን ምን ተገኘ? ዶሮ ወጥ ተገኘ። ቤተሰብ በጣም እየጾመች ስለነበረ እንደ ሷ በቃ አይደል፣ ትዕግስት ኖሮት የጾመ ሰው እሷን አየ። ምክንያቱም በጣም እርቧት ሰዓቱን ይዛ ምናምን አስታውሳለሁ። እና አሁን እንዴት ነው እየበላሻቸው ነው? አንተን እበላሃለሁ፣ አንተን እበላሃለሁ፣ እናንተን እበላችኋለሁ፣ ሁላችሁን እበላችኋለሁ። ግን ከሰው አይን ያውጣሽ፣ በክፉ የሚያይሽ ሁሉ አይኑ ይጥፋ፣ አሜን። እኔን ቸኮሌቴን የሚያይብኝ አይነ ስቡን ነው ማጠፋው። ከዚህ በኋላ ቅመም እንትን ደሞ ሳል ነግርሽ ነይ። እሺ በመጀመሪያ እድሉ ስላገኘሁኝ በጣም አመሰግናለሁ። ያው ነገሮች እንዳሰብናቸው ሳይሆን ሳናስበው በጣም ብዙ ነገሮች ተፈጥረዋል። እኔ እና አንቺን ብዙ ነገሮችን አሳልፈናል። ዛሬ ግን ዛሬ ግን እንዳስከፋውሽ በቃ ማለት እኔ ምፈልገሽኝ እንዳላገኘሽኝ ናፍቀሽኝ እንዳላ ውስጥ ይሄ በቃ አንቺን እንዳሳዘንኩሽ ታወቀኛልና ይቅርታ።

እሺ ቅርታ አድርግሽልኝ። ለምኑ ነው ይቅርታ? አይ እንትን ማለት በጣም ረጅም ጊዜ ሳንገናኝ እኮ ፈልገኝ ሳልደውልልሽ፣ አንዳንዱ ቀን ደሞ ኔትወርክ ይለማ ኔትወርክ ያስቸግራል፣ ስንት ነገር አለ። አንዳንዴ እንደዚህ አይነት ነገር ሲፈጠር ማለት በመሀላችን ክፍተት ሲፈጠር ፖዚቲቭ ነው እንጂ ኔጌቲቭ ማሰብ የለብንም። ነገር መብላት አያስፈልገንም። ስለዚህ የሆነ ላይ መችህ ይችላል፣ ኔትወርክ አይሆንም። በቃ መልካም መልካም ነው ያው እንደቀረግ እንደወጣ ካቀረም አላረሳሽም። ማን ነበር እንተዋወቅ፣ አሰላም ባላለ ቤዛ ባላለ። ለእናትሽ ታይተሽ ታይተሻል። ድጋሜ እንተዋወቅ ቤዛ። ለእናትሽ ንገሯት፣ እሺ። ለእናቷን አድርሱልኝ። በጣም ናፍቀሽኝ ነበር። ስላገኘሁሽ አሁን ውስጤ ሐሴት አደረገች፣ ደስ አለኝ። ይሁን ቃል አደረ የሆነ ነገር የሞላልኝ መሰለኝና ደግሞ አምሮብሻል። አንሰክ ከአይኔ አውጣሽ ያው ቤተሰብ እንትን መኪና ምናምን ሰፕራይዝ ምናምን ለምን አላደረካትም ምናምን ምናምን የሚሉ ሰዎች ጥያቄ ጠይቀውኝ ነበር። ያው ከኔ ጎን የነበረችው እሷ ስለነበረች እንዴት ሰርፕራይዝ ላርጋት አይቻለ። አብራኝ እየወጣች እየወረደች ምናምን ስለነበረ እሷን ሰፕራይዝ ማድረግ አልቻልኩም። ከኔ ጋር በጣም ብዙ ቦታዎች እየሄደች ነበረ እና ታውቃለችም ደግሞ ስለምታውቅ ምንም ሰርፕራይዝ ማድረግ አልቻልኩም።

በጣም ከዚህ በላይ ያው ለእናት ምንም ነገር ይገባታል። ስለዚህ ከዚህ በላይ ገና እየጀመርኩ ነው ሁሉ ነገር፣ ሁሌም እንደምለው ሁሉ ነገር ጅማሬ ነው። ገና ከዚህ በላይ ብዙ ነገሮችን ለማዘር ለራሰ ሲሆን ታቃለክ መጀመሪያ ለእናት ስለሆነ ባህሪክ ከዚህ በላይ ብዙ ነገር አድርገህ እንደምታስደስታል በጣም ትልቅ ተስፋ አለኝ። ፈጣሪ ያግዝግ፣ አለን እናደርገዋለን። ታደርገዋለክ የማይሆን ነገር የለም። ያው ባይሆንም ለበጎ ነው።

ባልጠበቅኩትም ሰው በቃ ማዘርስ ታደርጋለ አንቺም ሆንሽ ሽስ በአንድ ድንጋይ ሁለት በቃኔ አልተቀረስኩም እንጂ ሪአክሽኔ በቃኔ በቃ የማዘርን ሳይው በጣም እኔ ብቻ አይደለም፣ ሁሉም ሰው በጣም ነው ደስ ያለው በማዘር ሪአክሽን በጣም በቃ እንጂ ደስ ነው የሚለው የናት ነገር ታቋልክና በጣም በጣም በጣም በጣም አንበሳ፣ የኔ ጀግና በጣም ነው ያኮራከኝ። ነግላንጂ ቃፎ ቃት ማለት ብቻ ምን ምን አንቺ እራስሽ ምን እንዴ? አና እዘረርሻለሁ? እንዴ እንዴ! ነገረኛ ነገረኛ እኮ ቆይ፣ አሁን ይኸውልሽ፣ እንዴ በፍቅር ነው የሚያምርብን። አሁን መሰለሽ፣ አሁን ምን መሰለሽ፣ ላንቺ ምርጥ የሆነች ምትወጃት፣ እኔ እኔን ባይተካም እኔን የምታስታውሽበት ነገር ይዤልሽ መጥቻለሁ። ምን ይመስልሻል? ትቀበይኛለሽ? ያው ለእኔ ያስበካ፣ ከመጣክ ከለፋክ፣ ምን ምክንያት አለ። አይንሽን ጨፍንሽ። ካሜራማን እያየህልኝ። አይኗ ከገለጠች ማለት ነው፣ ስጦታውን ይቀርባታል። እሺ ይሄ ስንት ነው? ኦ ኦኬ። አይንሽ እያመጣው ነው። ቆይ እያየሽም? አላየሁም፣ ግን አሁን ላይ ነው እንዴ? እኔ ደከመኝ፣ በቃ ይ ማረን ሰላም አለኩም። ምንድነው ምንድነው? ለኔ ሁን ሽልኝ። እንዴት ረሳለሁ? እስከ ለተሞቴ ያስታውሰዋለሁ፣ የኔነቴን ክብር፣ የኔነቴን ግርማ። ጤነኛ አይደለሁ

በጣም ነው የወደድኩት። ማርያም በጣም ነው የሚያምሩት። በጣም በጣም በጣም በጣም ትልቅ ናት። ዊኝ ያው የምርደስስ ይሁን እኔ ላቅፎ ነው ቤተሰቡ ወይስ እሱ ሊያቅፈኝ ነው? እንደውም ከአንቺ የሚበልጥ ብዬ ነበር እኮ እኔ የፈለኩት ከአንቺ የሚበልጥ ነበር። እኔ ግራ ገባኝ። አሁን እኔ ልቀፈ በመሀላችን ያው አንተ ሰው ተጨምራለህ። ረሳችኝ፣ እኔን ረሳችኝ። ቤተሰብ ያለክ ወደኋላ ቤተሰቦች እንዲሁም እሺ፣ በጣም ነው ናፈቃችሁኝ። አጥባት አለው። ሰላም ሰላም፣ የሁላችንም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም እንደሆናችሁ ተስፋ አደርጋለሁ። ሰላማችሁ ብዝት ይበልልኝ። ያው በጣም ጠፋሁኝ፣ አይደለም በጣም በጣም በጣም ነው የጠፋት። መናገር አይጠበቅብኝም ምክንያቱም ስለምታቁት መናገር አይጠበቅብኝም። ግልጽ ነገር ነው ብነግራችሁ ማስረዘም ነው የሚሆንብኝ።

ሄዳላሽን ጉሊቲን እጂ አሁን ንትርክ ጭቅጭቅ አልፈልግም። ደስ ብሎኛል የምር በምን ማርያምን ይሄ እንደዚህ ሊያዝልሽ። አሁን ደስተኛ ሆኚ። አመሰግናለሁ። ስለ ቤተሰብ ስለሚካፈውን እንጂ በክፉ እንዳትወስዱ እኔ ከፍቶ አለሁ፣ እዩት። እኔ እኮ ቤተሰብ ሁሌ ማለት ነው የሆነ ነገር ይስጠኝ፣ ከኔ ቀርቦ የሚፈጥነው እሱ ማርያምን እግዚአብሔርን ነው የምላችሁ። እኔም እስከማየ ጓጉቻለሁ እኮ ከፈችልኝ ው ለአንቺ እኔ እዛ ከፍቼ መግዛት አልችልም ነበር። ኦማይጋድ፣ ለው ነው። በጣም ብዙ ነው ቤተሰብ